በ2017 ዓ ም 12ኛ ክፍል ተፈትናችሁ በ2018 ዓ ም የሪሜዲያል የደረሳችሁ ተማሪዎች ማለት ነው። የመደባ ጊዜያችሁን እየጠበቃችሁ እንደሆነ ይታወቃል ማለት ነው። ከዛ ጋር ተያይዘው እንግዲህ አንዳንድ ተማሪዎች ጥያቄያችሁ ምደባችን ይፋ የሚሆነው መቼ የሚለው ጥያቄ ነው። ያንን ጥያቄ የምመልስላችሁ ይሆናል። ባለፈው ቀጥታ ፍሬሽማን የተቀላቀሉ ወይም ደግሞ ለፍሬሽማን ያለፉ ተማሪዎች ጥሪ ምደባ የታወቀበትን ቀን እና ደግሞ ዩኒቨርሲቲ ያስተካክሉ ተብለው ከዛ ምን ያህል ቀን እንደፈጀ በማመሳሰል የእናንተ ምደባ መቼ እንደሚሆን የምነግራችሁናል ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር በማድረግ ደግሞ ለሪሚዳል ተማሪዎች እንዲደርስ በቪፒኤንም ቪዲዮን በማየት እንድትቀጥሉ አሳስባችኋለሁ ማለት ነው። ስለዚህ መጀመሪያ እንዴት እንደሆነ የአስራሁለተኛ ክፍል ያለፉ ተማሪዎች ወደ ዩኒቨርሲቲ ከመሄዳቸው በፊት ይሞላሉ ፎር ወደ ዩኒቨርሲቲ ከመሄዳቸው በፊት ፎርም ይሞላሉ። ተፈትነው ከመጡ በኋላ ማለት ነው የሚሞሉት። ተፈትነው ከመጡ በኋላ ማለት ኢንተራንስ ከተፈተኑ በኋላ በየትምህርት ቤታቸው ሄደው ይሞላሉ፣ ውጤት ከመለቀቁ በፊት። ውጤት ከተለቀቀ በኋላ ደግሞ ሄዳችሁ አስተካክሉ ለዩኒቨርሲቲ ወይም ደግሞ ምደባ የማይቀበሉ ዩኒቨርሲቲዎች አሉ። እነሱን አስወጥታችሁ ድጋሚ ማስተካከል ትችላላችሁ ተብለው ይነገራቸዋል ማለት ነው። ስለዚህ እንደዛ ከተባለ በኋላ ምደባ ምን ያህል ይቆያል የሚለው ነው ዋናው ነገር መስከረም 22 መስከረም 28 ቀን ማለት ነው መስከረም 12 ቀን አስተካክሉ ተባለ ወይም ደግሞ ሴፕቴምበር 22 በፈረንጆቹ ማለት ነው 12 ኛን ክፍል ቀጥታ ያለፉ ተማሪዎች መስከረም 12 ላይ አስተካክሉ ተባሉ እና ከዛ በኋላ ስንት ጊዜ ነው የቆየው? 16 ቀን ከቆየ በኋላ ወይም ደግሞ መስከረም 18 ቀን ይፋ ተደረገላቸው ማለት ነው፣ ምደባ ስለዚህ፣ ከ16 ቀን በኋላ ነው ይፋ የተደረገው። ከዚህ ጋር በማያያዝ ጥቅምት ሰባት ቀን ወይም ደግሞ ኦክቶበር 17 ቀን ሬሜዲያል የሆናችሁ ተማሪዎች ዩኒቨርሲቲ አስተካክሉ፣ እነ ሐዋሳን እነ ጅማን እነ አዲስ አበባ አስቱ ሁለቱ እነሱን አስወጥታችሁ ምደባችሁን ወይም ደግሞ የግቢ ምርጫችሁን አስተካክሉ ተባላችሁ፣ ጥቅምት ሰባት ወይም ደግሞ በፈረንጆቹ ኦክቶበር 17። ስለዚህ ይህንን በማየት ይህንን በማየት ለ12ኛ ክፍል ተማሪዎች ምደባ 16 ቀን ከወሰደ 16 ቀን ከወሰደ ከሀምሳ ሁለት ሺህ ተማሪዎች በላይ ናቸው ምደባ። ሪሜዲያል ደግሞ ከሰማኒያ ሺህ በላይ ተማሪዎች ይማራሉ ተብሎ ይጠበቃል። ስለዚህ ጥቅምት ሰባት ድጋሚ አስተካክሉ ከተባላችሁ እዚህ ላይ አስራ ሶስት ቀን ወይም ደግሞ አስራ ስድስት ቀን ብንጨምርበት ምን ያህል ቀን ያቆያል የሚለው ነው ዋናው ነገር። ስለዚህ ከዛ ጋር ስናያይዘው በጥቅምት ሰባት እና ድጋሚ አስራ ስድስት ቀን ደግሞ ለምደባ ይወስዳል ብንል ወይም ደግሞ ሀያ ቀን እንኳን ብንሰጠው ዛሬ ይህም ቪዲዮ እየሰራሁበት ባለው ሁኔታ ጥቅምት 15 ነው፣ ጥቅምት 15 ነው። ስለዚህ ጥቅምት ሰባት ላይ ሀያ ብንጨምርለት እስከ ጥቅምት 27 ቀጣይ ሳምንት ቅዳሜ ማለት ነው ሊሆን የሚችለው። ቀጣይ ሳምንት ቅዳሜ 22 ነው። ስለዚህ እስከ ቀጣይ ሳምንት ሰኞ ድረስ የመለቀቅ እድል አለው ማለት። ስለዚህ በዚህ ሳምንትና ነገ ከነገ ወዲያ ሰኞ ይሆናል፣ ወይም ደግሞ መስከረም ጥቅምት 17 ማለት ነው። ጥቅምት 17 ይሆናል። ስለዚህ ባለው ሁኔታ ስናየው ከሰኞ ከአሁኑ ሰኞ እስከ ቀጣይ ሰኞ ይለቀቃል ተብሎ ይጠበቃል ማለት ነው ኦልሞስት መጀመሪያ ምደባ የተመደቡ አሉ። የሚቀየር ነገር የሚያስተካከሉ ነገር ከሌለ ምንም የሚቀየር ነገር አይኖርም ምደባ ላይ። ስለዚህ ያለው ነገር ይሄ ነው። 16 ቀን እንኳን ወሰደ ብንል እስከ ጥቅምት ሀያ ሶስት ድረስ ይፈጃል ማለት ነው ጥቅምት ሀያ ሶስት ድረስ ጥቅምት ሀያ ሶስት ማለት ደግሞ ቀጣይ ሰኞ ማለት ነው። ቀጣይ እሁድ ይሆንና ሰኞ ሀያ አራት ነው። ስለዚህ እስከዛ ባለው ጊዜ ውስጥ ምደባ ይደረጋል ማለት ነው። ስለዚህ ምደባ ይፋ ይደረጋል። ምደባ ይፋ ከተደረገ በኋላ ተማሪዎች ወደ ግቢ የሚገቡት ወዲያው አሁን ለምሳሌ ኦክቶበር ስምንት ይፋ በተደረገ ቀን ማታ ላይ ግቢዎች መጥራት ጀመሩ። ስለዚህ እስከ ጥቅምት ሀያ ሶስት ድረስ ይፋ ከተደረገ ማለት እናንተ እስከ ህዳር አምስት ምናምን ድረስ የመጠራት ቻንስ አላችሁ ማለት ነው። ስለዚህ ያላችሁ ጊዜ 15 ቀን ምናምን ነው ግቢ ለመግባት እና ያንን ነገር ታሳቢ አድርጋችሁ እንድትዘጋጁ እላለሁ። ስለዚህ አጠር አድርጌ እስካሁን የነገርኳቸውን ስነግራችሁ ፍሬሽማን ተማሪዎች አስተካክሎ የተባሉት መስከረም 22 ነው። ወደ ግቢ የተጠሩት ደግሞ ኦክቶበር 8 ነው። በእነሱ ወይም ደግሞ በእኛ በ28። ስለዚህ መስከረም አስራ ሁለት ላይ አስተካክሉ ተባሉ። ግቢ አናውንስ የተደረገው ምደባ ማለት ነው መስከረም ሀያ ሁለት መስከረም ሀያ ስምንት ነው። በውስጡ በመሀል አስራ ስድስት ቀን አለ። ስለዚህ ሬሜዲያልም አስራ ስድስት ቀን ይኖራል። ከጥቅምት ሰባት ጀምሮ ብንል ጥቅምት ሀያ ሶስት ድረስ ትጠራላችሁ። እስከ ህዳር አምስት ባለው ጊዜ ውስጥ ወደ ግቢ ትገባላችሁ ማለት ነው እስከ ህዳር ሀያ ሶስት ባለው ጊዜ ውስጥ ይሄንን ያዙልኝ።